እኔ ትልቅነትን እንደናንተ ወርሻለሁ፣ ገዝቼዋለሁ በገንዘቤ። እሺ እሺ፣ አሁን ልዩን ትምህርት ቤት ወስዳታለህ ወይስ እኔ ሰርቪሱ ጋር አደርስ? ራሴ ውሰጃት። ያንተ ውጤት የጋራችን ነው። ይህ ባይሳካ ስራውን ትተንላቸው ሌላ ክለብን እንፈልጋለን እንጂ አትሄድም ነበር። ሄሎ፣ ማነው አንተ? ነገሩ የሚያስቀይም አልነበረም። እሷን ግን አስቀይሟታል። ምንድን ነው እናቷ ስልክ ደውለው ሞባይሏን አንስቼ መልሳ እንደምትደውል ስለነገርኳቸው ነው። እሷ ልታናግራቸው እየቻለች ለምን አንተ ምላሽ መስጠት ፈለክ? ደስ ጋር በምናወቅ አላወቅኩም። ግን ደስ ብሎሻል ከፈለግሽን፣ ደውይልኝ፣ ካልፈለግኩስ አትደውይ። ከቤት ካልወጣሽ ቼኮሌቱን ማንገዛለሽ? ንገረኝ፣ ለምን ተቀደደባት? አበቢን የቀደደባት ለምን? ጋጃ እሺ፣ ደግሞ አለቀሰ። ለአንድ ህፃን ሁለት ሰው መሄድ አለበት እንዴ? እንዲህ ያለው ከንቱነት ከየት እንደሚመጣ ታውቂያለሽ? ከትልቅነት ከትልቅነት። አየሽ፣ አንዳንዴ ትልቅነን ባዮች እንዲህ እጅ ይሰጣሉ። እሺ፣ ምንድን ነው የሚልሽ አለቃይ? ያዘዘኝ ስራ ነበር። በትክክል አልተሰራም ነው የሚለው። ደህና፣ ግን እኔ ደህና ነኝ። እንድንለያይ እየፈለገ ነበረ። ግን እኮ አቶ ታዲዮስ እኔጋ የመጣ ጊዜ ችግሩን በራሱ መንገድ እንደሚፈታው ነግሮኛል። ይኸው በራሱ መንገድ ፈታውና ተለያየ። ግንባሬ ላይ ቀንድ ይታያል? አንተ ሰውዬ፣ ተወኝ፣ ተወኝ ብያለሁ። ስራ ልስራበት ተወኝ። ምን ምን ወጣኝ? ምን አልኩኝ? የተናገርኩት ነገር አለ? ምንድን ነው ያልኩት? አንቺ ነሽ ምክንያቱም ሰውየውን ስለምትወጁ ምን አቶ ምስክር ይሄ የስራ ጉዳይ ነው የአንተ ጣልቃ መግባት አያስፈልግም እመቤት ግን ሚስቴ ናት ብትሆንስ ያለ ጥፋቷ ነበር የወቀስካት ምን እንደመሰልከኝ ታውቃለህ ሰነፍ ልጁን ከቅጣት ለማዳን መምህር ላይ የሚጮህ ወላጅ የኔ ሚስት ግን ሰነፍ እንዳልሆነች ታውቃለህ በስራ ዘመኔ ሁሉ እንዲህ አይነት አስቂ ነገር ገጥሞኝ አያውቅም ምኑ ነው የሚያስቀው ስለ እሷ መቆርቆሬ በጣም ስለምወዳት ስትበሳጭ ማየት አልፈልግም። በቃ ስራ ስትተ ቤት አስቀምጣት። አሁን ስልክን ክፈትላቸው። ከዛ የተባባልነውን አድርግ። እሺ፣ አሰግድ አገኘው። ነው። ነው። ነው፣ እንዲሁ እንዳለ መሸጥ ነው። ገና ሳያልቅ ምን ያጣድፈኛል? ምን መጨረሻ አስፈልጓል? ሌላ ቦታ ትገዛና ሌላ ቤት ትሰራለህ እኮ። እሱንም ሳያልቅ ለመሸጥ? አዎ ነው። ብርህን ታገላብጠዋለህ። በተሸጠ ቁጥር ደግሞ ነው እኔ ኮሚሽን አገኛለሁ። ቆይ ግን ትዝታ፣ ያላለቀ ቤት ሽጥ የምትይኝ ለማን ጥቅም ነው? ለሁላችንም። ምስጌ ደግሞ ባለፈው ያለቀ ቤት ሸጥክና ዘንድሮም እንደዚሁ መደገም አለበት። የተሻለ ጥቅም እስካገኘበት ድረስ አዎ፣ ያው ነው። አንድ ያለቀ ቤት ከመሸጥ ሁለት የተጀመረ ቤት ሸጥ፣ ትርፋማ ትሆናለህ። አረተሽ ደግሞ ሰሞኑን ለወንድሜ ለዋሲው ነው የላኩትን የሀያ ሺህ ብር ደረሰኝ ከየት እንዳገኘችው አላውቅም። ትነዘነዛኛለች ባክቷት። አንዴ ሚስቴነች ብለህ ብትፈርምላት ጸጥ ትላለች። ይልቅሻው ሊያገናኘኝን ሰውዬ ደውልለት፣ ቤቱን የሚገዛው ጋ አሁን አሁኑ ነው። እንደ ምን ነው ተፈለግክ? አሁን ከፈለክ ነገ ከነገ ወዲያ ግን፣ አሁን ብቀጥረው ደስ ይለኛል። አቶ ዘነበ ከባለቤት ጋር ያራራቀህን ምክንያት ታውቀዋለህ? አላውቅም። በጊዜ ሂደት የመጣ ይመስለኛል ምንም ጸብ ሳይኖር። ማውራት እስከ ማቆም እንኳን የደረሰ ጸብ አልነበረም። ብቻ ቀስ በቀስ በመካከላችን የነበር ነገር እየደበዘዘ መጣ። ባይገርምሽ፣ የሚያስቆጣ ነገር ቢኖር እንኳን እንደፊቱ አልቆጣም? ጮክ ብሎ መናገር እንኳን ያሳቅቀኝ ጀምሯል። ባለቤት ትፈራታለ። እንዲህ አይነት ነገር እንኳን በእኔና በሷ መካከል የለም። ቤት ስትገባ ምንድን ነው የሚሰማ፣ ይደብተኛል የማልፈልገው ቦታ እንደተገኘው ይሰማኛል። ከባለቤት ጋር ስለ መራራቃችሁ ለማውራት ሞክረሃል? አይ አልሞከርኩም። ምክንያቱም ቤታችን ለማውራት አይመችም። እንዴ? ሁለት እህቶች አብረኝ ነው የሚኖሩት። ስናወራ እንዲሰሙኝ አልፈልግም። መኝታ ክፍላችሁ ገብታችሁ እኮ ማውራት ትችላላችሁ። ቤቴን ስላላየሻት ነው ሁለት ጠበባብ ክፍሎች ባሉበት ቤት ውስጥ እህቶች ሳይሰሙ ማውራት በፍጹም አይታሰብም። ታዲያ ችግራችሁ እኮ ይሄ ነው። ምኑ? በማንኛውም ሰዓት ለሁለታችሁ የሚሆን ጊዜና ቦታ የላችሁ፣ ሁል ጊዜ ነጻ አይደላችሁ። ይህ ነው መራራቃችሁን ያመጣው። ሀሳቤ ግልጽ ነው። Hello? እንደምን አለህ ዮናታን? በኩር እንደምን ነሽ? መቼም በመደወሌ ቅር አላለሽም ማለት? አላለኝም አለኝም። ይቅርታ ግን ያለሽበት አካባቢ መልቻል ለማውራት ቀድሜ መጠየቅ ነበረብኝ ነበርብኝ። እችላለሁ። የልጄ መምህር ልታናግረኝ ወደዛ እየሄድኩ ነው። ሻውል ግን አብሮኝ ስለሌለ በጣም ፈርቻለሁ። ከፈለግሽኝ ምናልባት መምጣት እችላለሁ። እኔ አይ አትቸገር፣ እኔው በቃለሁ። በነገሮች ላይ ተገናኝተን ሻይ ቡና እያልን እንድናወራ አስቤ ነበር። እሺ፣ እደውልላለሁ። መልካም ቀን ይውልልሽ በኩል። እሺ ወይዘሮ መቤት አቅም ያለች ሰው ሆነሽ ተጎታች ለምን አስፈለገሽ? እንዴ የተበላሸውን እኮ ሰርቻለሁ። በእውነት በታታሪነት አከብርሽ ነበር። አንቺ ግን በድጋፍ የምትንቀሳቀሽ ደካማ ሰው ነሽ። እሺ ምንድን ነው ያጠፋሁት? እኔ ያለቃሽ ነኝ። አውቃለሁ ባልሽ እዚህ ድረስ መጥቶ ሊቆጣኝ መብት እንደሌለው ካላወቀ ልታሳውቂው ይገባል። ባልሽ በራስሽ መቆም ማትቺ ከሆነ ስራውን ታዩ። ፍቅሩ ስራህን በአግባቡ መስራት ተስኖዋል። ግን አቶ መራዊ ለዚህ ምክንያቱ ሊሊነች ብለህ ካሰብክ ትሳሳታለህ። ኖ ፍቅሩ ራስህን አታታል። ቅርታ አቶ መራዊ እኔ ማይስ አይኖርብኝ አይቀርም። እሱ እኮ መራቁን ፈልጎታል። ሊሊ የሱ አትበይ ስም አለኝ አራሳው ተምባክ ባክ ጭራሽ እዚህ ደረጃም የምትደርሰናል። እሱንም ቢሆን አንተ ነህ ቀድመህ የደረስከው እና ወደኋላ ልመለሳ። እንደውም ብቻችሁን እንድትነጋገሩ ያደርጋለሁ። ችግራችሁን በውል ሳትፈቱ ከዚህ ቢሮ አትወጡም። ነስልኛ ተመራ እንደ ሰላ እየወጣህ ነው እንዴ? ምን ፈልገህ ነበር? ለአንድ ጉዳይ ፈልጌ ነበረ። ቢሮ ታድሶ አላለቀም እንዴ? ምን ይታደሳል? ቀሰስተኞች ናቸው። በቃ እንዳፍታ ገብተን እናውራ። ለምን አንተ ቢሮ አናደርገው? አይ ያው ቢሮውን የሽምግልና ቢሮ አድርጎታል ተብሎ እንዳትታማ ብዬ ነው። ሲገቡ ካየ ይገኛል፣ ተገኛል። ይቅርታ። በቃ እኔ ቢሮ ገብተን እናውራ። ሽ ጀምራ እንድንነጋገር መሰለኝ፣ የሰው ቢሮ የተቆለፈብን። የምትናገሩ ካለሽ ራስሽ ጀምሪ። የለኝም። መለያየቱ የተስማማሽ ይመስላል፣ አምሮብሻል። ጭቅጭቅ ቀርቶልኝ እንዴት አያምርብኝ! ጭቅጭቅ ያልናፍቀሽ ብዬ ብዬ ደግሞ ጭቅጭቅ ናፍቀኝ። እኔ ግን ናፍቆኛል። ምክንያት የለህማ። ምክንያቱም ማሞልቶኛል። አቶ መራዊ ምንሽ ስለሆነ ነው? ከፍቅሩ ጋር መናገር አለብሽ ብሎ እዚህ ድረስ ሶሽ የመጣው እስኪ ድገመው

እርግጠኛቱ ተናዳልኮ እባክሽ አል እዚ ጋ ነው ሰውዬው የሰጠህ ዋጋ ጥሩ ነው። እውነቴን ነው የምልህ፣ ብትስማማ ይሻላል። ከሶስት ይላል እንዴ! ከአምስት እንኳን ያርገው እንጂ። ምን ትላለች እቺ ደግሞ። እንዴ ቤቱ ኮ ገና ብዙ ስራ ይቀረዋል። እንዴ ቢቀረውስ፣ እዚህ ለመድረስ ኮ ስንትና ስንት ብር ከስክሷል። ምን ትላለች እቺ በቃ። ምስጋናው ራስ ወሰን። እኔ የምልህ ግን ሰው አለ የቤቴን ማወቅ እችላለሁ?

ምል ገሰ ግን ምል ታደርገው ነው በቃ ጨርሰውና አትርፌ ይሸጠለሁ። ማለቴ የኔን ቤት ለመግዛት እንደት እንዳስብክ ግን አልገባኝም። ዚታ ትጠየቃ ያኛውን ቤት ማለቅ አለበት። ሁለቱን ቤት ለመጨረስ ደግሞ አሁን ገንዘብ የለም። ስለዚህ ይህ ቤት እንዲገዛ ሻውልን አግባባሁት። ገንዘብን የምታስተዳድርል ቤተሰብ በማግኘት ቀን ነው። እውነት እድሉ ከተሰጠኝ አንተንም ለማስተዳደር ዝግጁ ነኝ። በነገራችን ላይ ተስማማችሁ። እንግዲህ እሻዋል ነው ሰውዬው። ምን ይደረጋል? ጨርሰናል ማለት ነው። ቆይ ቆይ ቆይ፣ አልጨረሳችሁም። ከአንተም ኮሚሽኔን እፈልጋለሁ። ከአንተም ኮሚሽኔን እፈልጋለሁ። ችግር የለም። አባቷ መምጣት ነበረበት፣ ለስራ ከከተማ ወጣ ብሏል። ወይዘሮ በኩል በኩር በአንቺ እና በባለቤትሽ መሀል ሰላም የለም። ኧረ እኛ ሰላም ነን። ልዩን አትሄስ አለችው እንድትስል የታዘዘችው ሌላ ሆኖ ሳለ የሳለችው ግን ያንቺን ቀሚስ ነው። ያንቺን ቀሚስ ደግሞ አባቷ እንደቀደደብሽ ነግራኛለች። መስላት ነው እንጂ እኮ ራሴ ነኝ የቀደድኩት። ይህ የሚያሳየው በቤተሰቦቿ መካከል ሰላም አለመኖሩ ነው። እናንተ አልታያችሁም እንጂ በልጅቷ የወደፊት ማንነቷ ላይ አሉታዊ ተጽዕኖ ያሳድርባታል። ቆይ ምን ብላ ነግራች ነው? ይህ ስዕል ብዙ ነገር ይናገራል። ለምሳሌ የአባቷን ማልቀስ ነግራኝ ነበር። ታዲያ እሱ እኮ ያለቀሰው በኔና በሱ ጸብ አልነበረም። ልዩ ጋር ግን ምክንያቱ ቦታ የለው። ልጆች የወለጆቻቸውን ማልቀስ ሲያዩ አቅመቢስነት ነው የሚሰጣቸው። አቶ ታዲዮስ ምንድን ነው? ይቅርታ ቀጥሮ ይዤ ለመግባት ትዕግስት ስለሌለ የግሮች ንግት አቶ ታዲዮስ ትዳሬን የመጠገን ግዴታ አለብሽ እንግዲ አላት። ብዬው ነበር አልሰማ ብሎኝ ነው። እሺ ተረጋጋና ውጭ ጠብቅ። አዎ እባክህን ውጭ ጠብቅ። አልጠብቅም እንደለመዳችሁት ፖሊስ መጥራት ትችላላችሁ። እባክህን ውጭ ጠብቅ። እኔ እናንተ ኑሮን እንጂ ማንነትን ልንጋራ አንችልም። እንዴ አለቃዬን መቆጣት ለአንተ ምንህ ነው? እንክብካቤ እንዴ? ሙዬ፣ ያን ያደረግኩት በአለቃሽ ድርጊት በጣም ስለተበሳጩ። ኮሊስ ረዳይ እየረዳኸኝ ሳይሆን እየገፈተርከኝ ያለው እዚህ ውስጥ ገብተህ በእኔ ቦታ ልታስብ ልትመራኝ ልትኖርብኝ ነው። ተረጅኝ እንጂ ተረጅኝ። የማደርግልሽ ነገር በሙሉ ለምን እንደሚጎረብጥሽ ሊገባኝ አልቻለም። ምክንያቱም የምታደርገው ለራስህ እንጂ ለእኔ ብለህ አይደለም። ፌስቡክ ላይ እንዲወጣ ያደረከው ራስህ ነህ፣ አይደለም መረጃ አለኝ። የእነ ወይዘሮ ማርታንና አቶ ታዲዎስን ሚስጥር ፌስቡክ ላይ ያወጣው አንተ ነህ አይደል? እና ምን ይሁን። መረጃውን ኬት አገኘኸው? ራሱ ሰው እየሆነ አይነገረኝ። ማን? ታዲዎስ ታዲዎስ ነው? አዎ አዎ፣ ታዲዎስ ይባላል። ሰማኸው አይደል?